እና በኑሮ በምድር ላይ በምንሰጣቸው መንፈሳዊ አገልግሎቶች በኩል መንፈስ ቅዱስ በእኛ እንዴት እንደሚገለጥ የሚያሳይ ነው። እዚች ምድር ላይ የሚኖረን ቆይታ እና የአገልግሎት ዘመናችን የምስክርነት ዘመናችን በእግዚአብሔር ሰንጠረዥ ውስጥ ጊዜ ተመድቦለታል። እሱ ካላለቀ የሚሆን ነገር የለም ገብቷችኋል? ካለቀ ደግሞ አለቀ ነው። ምንም ችግር የለም። ጥቅም ነው። ክብር ለጌታ ይሁን። ጥቅም ነው ተብሏል እና ይህንን በከፍተኛ ደረጃ እንማርበታለን። ነገር ግን ደስ የሚለው በቃ ከላይ የመጣውን የምናስተዋውቅ ነን። ከአብ ዘንድ የመጣውን በእርሱ ዘንድ የነበረውን በስጋ የተገለጠውን ልክ እንደ ምዕራፍ ስድስት ምዕራፍ ሰባት ላይ ማቀራረቡ ተመሳሳይ ነው። መጀመሪያ ከሰማይ መውረድን እናገርነ ቀጥሎ ወደ ሰማይ መሄድን። እነዚህ ነገሮች በደንብ ነው የሚደጋገሙት። እና ሁልጊዜ የምናስተዋውቀው በአገልግሎታችን የምንገልጠው በዚች ምድር ላይ ከፍ ከፍ የምናደርገውን እውነት ለመናገር በእስራኤል ዘስጋ ከነሱ በስጋ የተገለጠውን እና በቤተልሔም የተወለደውን ወይም የቤተልሔሙን ሕፃን ነው እንዴ? እሱም ብቻ ነው ኦኬ። እነዚህ በሙሉ እውነት ናቸው፣ ግን ከዚህ የሚበልጥ ምስክርነት አለን። ከአብ ዘንድ የመጣውን ከላይ የሆነውን በቤተልሔም ግርግም ቢተኛም ሰማይና ምድርን የሚሞላውን ተመልሶ የሚሄደውን ለምን ሁሉን ይሞላ ዘንድ ከሰማያት በላይ የሚወጣውን የምንገልጥ ሰዎች ነን። ይሄንን ደግሞ እንጮኋለን። በጩኸት ነው የምንናገረው፣ በሹክሹክታ አይደለም። እኔም ታውቁኛላችሁ፣ ከወዴት እንደሆኑ ታውቁኛላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው። እኔ ግን ከእርሱ ዘንድ ነኝ፣ እርሱም ልኮኛል። አውቀዋለሁ ብሎ ጮኸ። የኢየሱስን መለኮታዊ ክብር በጩኸት ማስተጋባት ይገባል። አሁ እንጩህ፣ በተገኘው መንገድ እንጩህ፣ በሚዲያዎቹም ለሰውም በግል ምስክርነት እግዚአብሔር በከፈተው በር ሁሉ ኢየሱስ ከላይ ከሰማይ በክብር የመጣ እና በውርደት የተገለጠ ደግሞም ራሱን በመስቀል ላይ ስለ ኃጢአታችን ያኖረ ግን ደግሞ ከሙታን የተነሳ ወደ ላይ በክብር ያረገ በእግዚአብሔር ቀኝ የተቀመጠ ዳግም በዚች ዓለም ላይ ሊፈርድ የሚገለጥ እርሱ ነው። በጩኸት ነው የምንናገር። ምንም የሚሰወር ነገር የለውም። የሚታፈርበት አይደለም። አንዳንድ ጊዜ ቀስ እያላችሁ የሚሉ ሰዎች አሉ። ያው ማለቱ ምን ለማለት እንደሆነ ይገባችኋል። ክርስቲያን ዝም ብሎ ስርዓት አልባ ሆኖ ይረብሻል ማለት አይደለም። አላስፈላጊ ቦታ ላይ የጌታን ስም እያነሳ ሁከት ያስነሳል ማለት እንዳልሆነ ግልጽ ነው። ምናልባት አንዳንዶች እንደዛ ከመሰላቸው መንፈስ ቅዱስን ማዳመጥ አለባቸው ማዳመጥ አለባቸው። ሁሉም ነገር አገባብና ስርዓት አለ። ግን አሁን ዓለም በብዙ ጩኸት ተሞልቷል። የምትሰሙት ነው። ማአት ነገር እየጮኸ ነው። እኛስ እኛም የበኩላችንም መጮህ ነዋ። ከሰማይ የሆነውን ይዘን መውጣት ከአብ ዘንድ የተገለጠውን ይዘን መጮህ ሌላውን ጩኸት በሙሉ ድምፅ አልባ ያደርገዋል። ታላቅ እውነት ስለሆነ እግዚአብሔር ይርዳን። ሁለተኛዎቹ ያመኑት ናቸው። እንግዲህ የአይሁድ አስተማመን ወይም የእምነት ነገር በጌታ ሲታይ በሱ ሲፈተሽ ምን እንደሚመስል ብዙ ጊዜ እናያለን። ምዕራፍ ስምንትም የተለያዩ ቦታዎችም ላይ እና ብዙ ጊዜ እነሱ እምነት እውነተኝነቱ ገና ነው፣ ደካማ ነው። ብዙዎቹ የአፋማኝ ነው የሚሆኑት፣ ገና ነው ሁሉ ነገር፣ መንፈስ ቅዱስም አልወረደም። ስለዚህ እንዲሁ ዝም ብሎ በማየት ላይ የተመሰረተ እምነት ነው። በመስማት ላይ የተመሰረተ እምነት አይደለም። አያችሁት። ህዝቡ ግን ብዙዎቹ አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን? ስለዚህ በማየት ምልክት በማየት ልክ እንደ ዘመናችን አብዛኛው ክርስቲያን ይሄ ለሚጠፋ መብል የሚሄደው ለሆነ የሆነ ተአምር አይቻለሁ፣ የሆነ ቦታ እንደዚህ ዓይነት ሽባ ሲተረተረ አይቻለሁ፣ አይነ ሲበራ አይቻለሁ፣ እንደዚህ እንደዚህ በአይኔ በብረቱ በቃ ኢየሱስ ማለት የሚፈውስ ኢየሱስ ማለት ስራ የሚያስይዝ ውጭ ሀገር፣ የሚልክ ምናምን አድርገው ስለውታ ተደርጎ እንኳን ቢሆን ለዛ ነው እንደ ኢየሱስን የምንፈልገው ጥያቄው ይሄ ነው። ምልክት አይቶ ማመን የአይሁዳዊነት መገለጫ ነው። ሰምቶ ማመን የአማኝነት መገለጫ ነው። ስለዚህ ዓለሙ እንዲህ ድብልቅልቅ ያለ ነው። አንዳንዱ ተቃዋሚ ነው። አብዛኛው ሰው እንደዚህ አይነት አይሁዳዊ ሃይማኖተኛ የሆነ በምልክት የታጀበ አማኝ ነው። ስለዚህ እንደዚህ አይነት ትርምስምስ ያለ ነገር ተፈጠረ። ከዛ አለቆቹ አሁን ህዝቡ እንዳንጎራጎሩ ሲሰሙ እንዴ ኃላፊነታችንን አልተወጣንም እንዴ ባነኑ፣ ሰይጣን ቆሰቆሳቸው። ስለዚህ ምን አደረጉ? ከቁጥር 38 ሎሌዎች ላኩ። ፈሪሳውያን ህዝቡ ስለ እርሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆች ፈሪሳውያን የካህናት አለቆችን ፈሪሳውያንም ሊይዙት ሎሌዎችን ላኩ። ኢየሱስም ገና ጥቂት ጊዜ ነው፣ ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም፤ እኔ ወዳለሁበት እናንተ ልትመጡ አትችሉም አለ። እንግዲህ አይሁድ እኛ እንዳናገኘው ውዴት ይሄድ ዘንድ አለው? በግሪክ ሰዎች መካከል ተበትነው ወደሚኖሩት ወደሚኖሩት ሊሄድና የግሪክን ሰዎች ሊያስተምር አለውን? እርሱ ትፈልጉኛላችሁ፣ አታገኙኝምም እኔ ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድን ነው ብለው እርስ በርሳቸው ተነጋገሩ፣ ይላል። ልይዙ የመጡ ሎሌዎች አሉ። አይሁድ በተወሰነ ደረጃ የአካባቢያቸውን ጸጥታም ሆነ የከተማቸውን አጠቃላይ ሰላም ለማስጠበቅ የሚፈቀድላቸው ሎሌዎች አሏቸው። ታጣቂዎች ናቸው፣ እንደ ፖሊስ ማለት ነው። እንግዲህ የአካባቢ ፖሊስ እንደማለት ነው በእኛ ዘመን ብንወስደው። እነዚህ ሎሌዎች የሚባሉት እነዚህ ናቸው። ዋናው መንግስት ሮም ነው። ሮም ደግሞ ትልቅ ኃይል ነው። ግን በየከተማው፣ በየሀገሩ በራሳቸው መንገድ ነው የሚያስተዳድራቸው። ስለዚህ ከራሳቸው የተወሰኑ ሎሌዎች ይኖሯቸዋል። የጸጥታ አካላት ናቸው። ስለዚህ በሕዝብ ዘንድ ማጉረምርም ተፈጥሯል። አንዳንዱ ለምን አይገሉትም? ለምን ዝም ይሉታል? ሌላው ደግሞ ዝም ሲባል ጊዜ እውነትም የሚያምኑ ደግሞ ተገኙ። ያው ከልብ ባይሆንም በምልክት ቢሆንም የምልክት አማኞችም ተገኙ እ ። ይሄ ነገር ወደ ኪሳራ ሊሄድ ነው ወደ መጨረሻው እንደምናውቀው ዓለም ሁሉ በኋላው ተከትሎት ሄዷል ብለው ተስፋ እስኪቆርጡ ድረስ ሰው እየሄደባቸው ነው። ስለዚህ የሆነ ስራ መስራት አለብን፣ ኃላፊነታችንን አልተወጣንም። በዳስ በዓል በመቅደስ ለዛውም ይሄ ሰው እያስተማረ ሰውን እየለወጠብን ነው። አንድ ነገር ማድረግ አለብን። ስለዚህ ሳትሉ ሳታድሩ በዓሉ ሳያልቅ እኮ ነው ይዛችሁት ኑ ተብለው ሎሌዎች ተላኩ። አስመሳይ አገልጋይ ቢሆን የሚያደርገው ምንድን ነው? ታጣቂዎች ምናምን እንደዚህ ሲያይ ወዲያውኑ ለስለስ፣ እንደውም ደስ እንዲላቸው አንዳንድ ነገር ማድረግ እንደዛ ሊያደርግ ይችላል። እንግዲህ የዚህ የዚህ ዘመን እንዲሁ ከእውነት ጋር ብዙም ያልተዋሃደ ሰው። በጌታ በኢየሱስ ክርስቶስ ዘንድ እንዲህ አይነት ነገር የለም። ቀጥ ብሎ ነው የሚሄደው እሱ እና ፈልገው የመጡት እሱን ነው። ምንድን ነው ያላቸው? ጥቂት ጊዜ ነው ከእናንተ ጋር ጥቂት ጊዜ እቆያለሁ፣ ዛሬ መያዝ አትችሉም እኮ እንደማለት። ጥቂት ጊዜ እቆያለሁ፣ ከዛ በኋላ ደግሞ እንዳትይዙኝ እኔን ፈልጋችሁ እስከ ወዲያኛውን ላታገኙኝ ወደ አብ እሄዳለሁ እርግጥ ነው በሥጋ ይይዙታል ይፈቅድላቸዋል ግን አሁን ፈልገው ያለበት ድረስ መጥተዋል ያለ ፈቃዱ ሊይዙት አይችሉም በፈቃዱ ሊይዙትም ከዛም በኋላ ግን በመቃብር አይገላገሉትም እሱን በመስቀል ላይ በመግደል እና በመቅበር ፈቃዱን፣ ሐሳቡን፣ ማንነቱን እዚሁ ምድር ከምድር በታች አድርገው ማስቀረት አይችሉም። የይዞት የመጣውን እውነት መቅበር አይችሉም። ግን ይሄ ብቻ አይደለም። እሱን ራሱ እንኳን ራሱን ማንነቱን በመቃብር መዝጋት አይችሉም። ስለዚህ ዛሬ ብትይዙኝ ወይም የሆነ የፈቀድኩላችሁ ቀን ብትይዙኝ ከዛ በኋላ ብትፈልጉኝ ወደማታገኙኝ ቦታ እሄዳለሁ። ወደ ላከኝ ወደ አብ እሄዳለሁ። አያችሁ፣ ቅድም ከአብ ከሱ ዘንድ ነኝ የመጣሁት ነበር ከላይ ነው የመጣሁት እያለ ነበር ሲናገር። አሁን ግን ተከትለውት መጥተዋል፣ እነዛ የሚገሉት ሰዎች የላኳቸው ሰዎች መጥተዋል። እሄዳለሁ እያላቸው ነው። ጥቂት ጊዜ ቆይና እሄዳለሁ ከዛ እኔ ወዳለሁበት እናንተ ልትመጡ አትችሉ። ከዛ እንትኑ ቀረና ለመያዝ የመጡበትም እቅድና ፕሮግራም በሙሉ ተረሳና ሌላ ሌላ ውይይት ተፈጠረ። ወዴ ሊሄድ ነው? ወደ ግሪክ አገር ሄዶ እዛ በተበተኑት መካከል ተቀምጦ የግሪክ ሰዎችን ሊያስተምራለው ማለት ነው? ምን እያለ ነው የሚል ጥያቄ ውስጥ ገቡ። ኦኬ፣ ይሄን ጥያቄ ባነሱበት በዚህ ሰዓት ላይ ጌታ ኢየሱስ ክርስቶስ ሀሳቡን ሲቀጥል ነው የምንመለከተው። እና ደስ ይላል። ክብር ለጌታ ይሁን። ምንድን ነው የሚታየን? አሁን በዚህ ደረጃ ብንፋጠጥ የዚህ ዓለም ኃይሎች ሙሉ አቅማቸውን ተጠቅመው በዚህ ደረጃ ብንፈተን ወደ ላከኝ ይሄዳለሁ። ደስ አይለው? ብዙ ነገር እኮ አለ። አሁን ፊት ለፊቱ እነዚህ ታጣቂዎች ይይዙታል፣ ከዛ እስር ቤት አለ፣ ከዛ ሞት አለ። ብዙ ነገር ማሰብ አይችልም። ግን እሱ አልፎት መቃብርም አልፎ ወደ ላከኝ ይሄዳለሁ። እግዚአብሔር እንዲህ ዐይነት መንፈስ ይስጠን። እነ ጳውሎስ እንዲህ ነበሩ። ልሄድ፣ ከክርስቶስ ጋር ልኖር እናፍቃለሁ የሚል ነው። ከመቃብር በላይ ከሞት ባሻገር ነው፣ ክርስቲያን። የትንሣኤ ልጅ ነው ክርስቲያን፣ በትንሣኤ ሕይወት የሚኖር ክርስቲያን። እንዴ ይህንን እኮ የተሻገርነው የተጠመቀን ጊዜ ነው አይደል? እንዴ አመንን ከክርስቶስ ጋር ራሳችንን ቆጠር፣ በጥምቀት ገለጽን፣ ከዚች ዓለም ጋር ያለንን ነገር በሙሉ የተሰነባበት ነው የዛን ጊዜ ነው። ከዚህ በኋላ ፕራክቲካል የሆነ ተግባራዊ የሆነ ምስክርነት ነው የሚጠበቀው እና እዛ ማንም አይመጣም። ግን አሳዛኙ ነገር ወደ እግዚአብሔር ሲወሰድ በእግዚአብሔር ቀኝ ሲቀመጥ እና ከዛ በኋላ እላይ ሆኖ መንፈስ ቅዱስን እየላከ በደቀ መዛሙርቱ ያን ሁሉ ስራ ሲሰራ አልቻሉትም። ገለው ቀብረውታል፣ ግን አድርጎ በእግዚአብሔር ቀኝ ተቀምጦ ደግሞ ከዛ በኋላ በአይሁድ መካከል እዛው ኢየሩሳሌም ውስጥ መቅደስ ውስጥ ለዛውም እሱ ከሰራው በላይ ተሰራ። አምስት ሺህ ሰው አምኗል። በአንድ ቀን በበዓላቸው የበዓል አምሳለ ሶስት ሺህ ሰው በመቅደሳቸው ላይ አምስት ሺህ ሰው እዛው። ይሄ ኢየሱስ ገለው ቀብረውታል። ግን ላይ ሆኖ ባፈሰሰው መንፈስ በደቀ መዛሙርቱ አማካኝነት ከበፊቱ የበለጠ ሥራ ተሰራ። ሊያጠፉት አልቻሉ። ኦኬ አሁን እና ያዝህ ቢሉት ይህን ኢየሱስን እንደ ድሮ ይዘን እስር ቤት እናስገባው፣ ይዘን እንግደለው፣ እንስቀለው ማለት ይቻላል እ አሁን እኔ ወደ ምሄድበት እናንተ ልትመጡ አትችሉም። ቀጥታ ብንተረጉሙ ግን የሚያሳዝነው ይሄ አይደለም። ኦኬ ኢየሱስን ሊይዙት አይችሉም። እሱ ያለው በዛ በክብር ተሰውሮ ነው። የሚያሳዝነው ግን እነሱ እንደ ማንኛውም ሰው በመስቀል ላይ የሞተላቸውን እርሱን ቢቀበሉ ኖሮ አክሰሱ ነበራቸው። መጋረጃው እኮ ተከፍተዋል። እሱ በሚገኝበት በዚያ በሰማያዊ ስፍራ መቀመጥ ይችሉ ነበር፣ ግን ገፍተውታል። በላያችን ሊነግስ አንወድም ብለዋል። ከቄሳር በቀር ሌላ ወዳጅ የለንም ሁሉ ብለዋል። ስለዚህ እንዲሁም መሀላ ብለዋል። ደሙ በእኛና በልጅ ልጆቻችን ላይ ይሁን ብለዋል። ስለዚህ እኔ ወደምሄድበት ልትመጡ አትችሉም። በሁለቱም መንገድ በተቃውሞም እሱን ለማጥፋት ከዚያ ለማውረድ የባቢሎንን ግንብ ቢሰሩ አይችሉም፣ አይደርሱም። ደግሞ የሚያሳዝነው አምነው እንኳ እንዳይመጡ በራሳቸው ላይ እየፈረዱ ናቸው። በሁለቱም መንገድ እሱ ወዳለበት መድረስ አይችሉም። ይሄ ሁለት ሺህ ዓመት ተቆጠረ። ዛሬም ኢየሱስን ያሳድዳሉ አይሁድ ከመንገድ ውጭ ናቸው ወደ ጎን ተገፍተዋል እሱ ወዳለበት መምጣት አልቻሉም ስለዚህ እግዚአብሔር ከሩቅ ስፍራ አሕዛብን ጠራ እኔና እናንተን ጠራ እኔና እናንተ ዛሬ እርሱ ወዳለበት ደርሰናል ክብር ለጌታ ይሁን ዛሬ ያለ ክርስቶስ የሆነው ዓለም እድል እየተሰጠው ነው እሱ ወዳለበት እንዲመጣ ነገር ግን ያለውን ጊዜ ባለመቀበሉ በመግፋቱ እንዲሁም በመቃወሙ በመሳደቡም ወዘተ በራሱ ላይ መንገዱን እየዘጋ ነው። እሱ ወዳለበት እንዳይደርስ እየፈረደ ነው። ግን እንጩህ፣ ወገኖቼ ተስፋ እንቁረጥ። አንድ ቀን አንዳንዶች ሊመጡ ይችላሉ፣ እሱ ወዳለበት። ከዛ የበዓሉ ታላቁ ቀን የሚባላል ስምንተኛው ቀን ነው። በዚያ ቀን አሁንም ኢየሱስ በጩኸት ይናገራል።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 ስምንተኛው ቀን ነው። የዳስ በዓል የሚከበረው ስምንት ቀን ነው። ኖርማሊ ሰባት ቀን ነው። ከሰባተኛው ወር አስራ አምስተኛው ቀን ጀምሮ ሰባት ቀን ይከበር እና ስምንተኛ ቀን ይጨመራል። ስምንተኛው ቀን የተቀደሰ ጉባኤ የሚደረግበት ቀን ነው እና በዚህ በስምንተኛው በማጠናቀቂያው ዕለት ተገኝተዋል። አንዳንድ መረጃዎች እንደው እንዳየሁት ምንድን ነው አከባበሩ ያው መጽሐፍ ቅዱስ ከሚገልጸው የአከባበር ሕግ በተጨማሪ አንዳንድ ነገር ይጨማምራሉ። መቼም አይሁድ በታሪካቸው ውስጥ እና ምንድን ነው የሰሊሆም መጠመቂያ ውሃ ከቤተ መቅደሱ ቅርብ ርቀት ላይ ነው የሚገኘው በስተ ምስራቅ በኩል የሚገኝ ከኢየሩሳሌም ቅጥር ወጣ ብሎ በውጭ በኩል ባጠገቡ ያለ ውሃል ያው ምዕራፍ ዘጠኝ ላይ እናገኘዋለን። ያ እውሮን የተወለደ የተፈወሰበት ማለት ነው። በዓሉ በሚደረግ ጊዜ ብዙ ጊዜ እንትኑን ይለቁታል እንደ ግድ ውሃውን እንዲፈስ የመልቀቅ ነገር አለ። እንዲሁ በዓሉን ለማድመቅ በእርግጥ ምሳሌያዊ ትርጉም አላቸው። ሰባት ቀን በሙሉ ውሃው እንዲፈስ ይደረጋል። እንዲሁም አንዳንድ ጊዜ በመጥለፊያም በዚህ በእቃ ከዛ ቀድተው ይወስዱና በዛ ሰሞን ለሚደረገው የመታጠቢያው ሰን አገልግሎት ማለት ለመታጠብ ውሃ የሚጠቀሙት ከዛ እንደሆነ ይነገራል። እና እዛ ላይ እያፈሰሱ በእሱ ይጠቀማል። ግን ሰባቷን ቀን ያደርጉን እና በስምንተኛው ቀን ይቆማል። በስምንተኛው ቀን ግን ከተማ ውስጥ ያሉ የውሃ ምንጮችን ነው የሚጠቀሙት ማለት ነው። ይሄ ሁሉ እነሱ ምሳሌ እንዲገልጽላቸው አድርገው የጨመሩት እንደሆነ ይናገራል መረጃው። ትውፊታዊ መረጃ እንደሆነ አስባለሁ። ይሄ ሰባቱ ቀን በምድረ በዳ የተጓዙበት በዳስ እየሰሩ ዳሱን ሲሰሩት እንግዲህ ምድረ በዳን ነው የሚያስታውሳቸው። ስለዚህ በምድረ በዳ የፈለቀውን ያንን ጌታ አፍልቆ ሲያጠጣቸው የነበረውን ከአለት ውሃ የፈለቀውን ውሃ እንዲያስታውሳቸው ያደረጉት ነው። ግን ምድረ በዳው ካለቀ በኋላ ግን ሲገቡ የምድሪቱን ውሃ ነው የጠጡት። ያቺ ማርና ወተት የምታፈሰውን የምድሪቱን የራሷን ምንጮች ጠጥተዋል። ይህን እንዲያስታውሳቸው አድርገው በዳስ በዓል ላይ የጨመሩት የበዓል አከባበር እንደነበረ ነው። እንግዲህ በኋላ ታሪክ በኋለኛው ታሪክ ውስጥ ከመጽሐፍ ቅዱስ ወጣ ባለው ማለት ነው። በክርስቶስ ዘመን እንዲህ አይነት ነገሮች እንደነበሩ ተጨማሪ የበዓል አከባበር ነገሮች እንደነበሩ፣ በነገራችን ላይ ፋሲካም ላይ እንደዚሁ ብዙ ያልተጻፈ ማለት ነው። ዘፀአት ውስጥ የማይገኝ ብዙ ተጨማሪ አከባበር ስነስርዓቶች አሏቸው እና ስምንተኛው ቀን ላይ የከተማው የዛው የምድሪቱ ምንጭ ውሃ ጥቅም ላይ የሚውልበት ቀን ነው እና ያን ቀን የበዓሉ ትልቁ ቀን በታላቁ በኋለኛው ቀን ነው። ምሳሌነቱ ምንድን ነው? ወደፊት በምትመጣዋ ዓለም ለእስራኤል የተሰጠው ተስፋ በሚመለስበት በዚያ ዘመን ልክ እንደ ተስፋይቱ ምድር በተስፋይቱ ምድር ላይ እግዚአብሔር ያቀደው ነገር በሙሉ የሚፈጸምበት ምድር በስብ የምትጠግብበት የምድር ገጽታ የሚመለስበት ዘመን ነው። ስምንተኛው ቀን የአዲስ ነገር ጅማሬ ነው። አዎ፣ አሁን ያለውን የእስራኤልን የመከራ ዓመታት ካለፈ በኋላ፣ የምድረ በዳውን ዓለም ካለፈ በኋላ በዚያ ዘመን ተዘልለው ይቀመጣሉ፣ ተስፋቸውን በሙሉ ይቀዳጃሉ። ነገሩ እንደዚህ ነው። ፊደላዊ አካሄድ እንደዛ ነው። እግዚአብሔር በቃል ውስጥ ተስፋ ሰጥቷቸዋል። ምንም የሚል ቃል ኢሳያስ 12ን ማንበብ ትችላላችሁ። እንዲሁም ዘካርያስ ምዕራፍ 14 ቁጥር 8ትን ማንበብ ትችላላችሁ። የሕይወት ውሃ ከመቅደሱ ይወጣ። ሕዝቅኤል 47ንም አንብቡ። የመቅደሱ ውሃ የሚባለው ይወጣና በሁለት አቅጣጫ ይፈሳል ና ወደ ምስራቅ የሚሄደው ውሃ ከዛ ወደ ደቡብ ያቀናና የአረባ ውሃ ወይም ደግሞ የጨው ባህር ውስጥ ይገባል። ጨው ባህር የሙት ባህር ነው፣ ስሙ ራሱ ይገባና ይፈውሰዋል። ከዛ አሳዎች በሙሉ እንደገና ይረቡበታል። እንዲህ አይነት ተስፋ ያላቸው እስራኤል። ይህ በሺው ዘመን የሚፈጸም ተስፋ ነው። ወንዝ ይሆናል። መጀመሪያ ትንሽ ትንሽ ነበረ ግን ልሻገረ የማልችል ወንዝ ሆነ ይለናል ሕዝቅኤል። እና ይሄ የህይወት ውሃ ወንዝ ተብሎ ዮሐንስ ራዕይ ላይም ተገልጿል። እንዲህ አይነት ተስፋ ያለው ህዝብ ነው እስራኤል። ስለዚህ በስምንተኛው ቀን የሚጠቀሙበት ውሃ ይሄን የወደፊት ተስፋቸውን የሚያሳይ ነው። ኦኬ እነሱ ሁሉ ነገራቸው ፊደላዊ በስጋ የሆነ ነው አይደል? ተጠቀመና ጌታ ኢየሱስ ክርስቶስ ነገሩ እንዴት እንደቀየረው ተመልከቱ። ወደ ፐርሰን ወደ ማንነት አመጣው። ከዛ ምን አለ? ማንም የተጠማ ቢኖር ወደ እኔ ይምጣ። ወደሆነ ነገር አይደለም የሚስበው፣ ወደ እኔ ወደ ማንነት ወደ እኔ ይምጣ። ሙሴ አላለውም። ኤልያስ፣ ኤርሜያስ፣ ኢሳይያስ ማንም አላለም። በአዲስ ኪዳን ውስጥ ያሉ ሐዋርያትን አላሉም። በዓለም ላይ የትኛውም የሃይማኖት መሪህን የማለት ድፍረት አላገኝም። ጌታ ኢየሱስ ክርስቶስ በሥጋ የተገለጠው ሰው የሆነው እርሱ ወደ እኔ ይምጣ አለ። ይምጣና ይጠጣ አለ። ምን የሕይወትን ውሃ ይጠጣ። ከዛስ በኋላስ የሕይወቱ ውሃ ወንዝ ከሆዱ ይፈልቃል አለ። ክብር ለጌታ ይሁን። ይኸው በምዕራፍ ሦስት ላይ መንፈስ ቅዱስን የሚመለከት ነገር ተገልጧል። በምዕራፍ አራትም ላይ አሁን ለሦስተኛ ጊዜ በዚህ ስፍራ ላይ ስለ መንፈስ ቅዱስ ሲናገር እናያለን። ለምን ሲባል ይህን ግን በእርሱ የሚያምኑ ሊቀበሉ ስላላቸው መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበር እና ይላል ጌታ ኢየሱስ ክርስቶስ ወደ አባቱ ከሄደ በኋላ የባለ አምሳለት የሚልከው መንፈስ አለ እሱም በተመለከተ ነው እየነገራቸው ያለው ። ስለዚህ በጸጋው ዘመን የሕይወት ውሃ ወንዝ አለ እያላቸው ነው። ያንን የሕይወት ውሃ ግን መጠጣት የሚቻለው ከሰሊሆምም አይደለም ከሆነ ቦታም አይደለም ከሆነ ምንጭም አይደለም ወደ እኔ ይምጣና ይጠጣ አለ ትችላላችሁ። አሁን የጸጋውን ዘመን እያስገባው ነው ኢየሱስ ከመንፈስ ቅዱስ ጋር አብሮ የሚቀጥለው ዘመን የጸጋው ዘመን ሀሳብ እዚህ ላይ ሲንጸባረቅ በመንፈስ ቅዱስ የሚመራውን ዘመን እያመጣላቸው ነው። በምዕራፍ ሶስት ላይ መንፈስ ቅዱስ ህይወትን የሚሰጥ መንፈስ ሆኖ ቀርቦልናል። አዎ ለዳግም ልደት የሚያበቃ በምዕራፍ አራት ላይ ደግሞ መንፈስ ቅዱስ ወደ እግዚአብሔር የሚያቀርብ ሆድ እየፈለቀ ከልብ እየፈለቀ ወደ እግዚአብሔር የሚሄድ አምልኮ የመንፈስ አምልኮ የተባለውን የሚያወጣ መንፈስ ሆኖ ቀርቦልናል። በአማኞች ውስጥ አሁን ግን የህይወት ወንዝ ከሆዱ ይፈልቃል። ወንዝ ነው፣ ይሄኛው ወንዝ ነው። ስለዚህ ወንዝ ከሆነ ልማት እያለማ ይሄዳል፣ ይፈሳ ይሄኛው በወንጌል አገልግሎት በምስክርነት አገልግሎት በቃልና በኑሮ በምድር ላይ በምንሰጣቸው መንፈሳዊ አገልግሎቶች በኩል መንፈስ ቅዱስ በእኛ እንዴት እንደሚገለጥ የሚያሳይ ነው። ዛሬ እዚህ የተሰባሰብን ሁላችን ከዚህ ውሃ ጠጥተናል። ክብር ለጌታ ይሁን። ምዕራፍ ስድስት ላይ የህይወት እንጀራ በልተናል። ምዕራፍ ሰባት ላይ ደግሞ የህይወት ውሃ ጠጥተናል። እርሱም መንፈስ ቅዱስ ነው። ተቀብለነዋል። መጠጣት ሲባል መቀበልን የሚያሳይ ነው። በመንፈስ ቅዱስ መጠመቅ ሲባል ግን መቆጠርን የሚያሳይ ነው። መጠጣት ወደ ውስጥ መግባትን ነው። ወደ ውስጣችን ከገባ በኋላ ግን እዛ አይቀመጥም። ይፈልቃል፣ ይፈሳል፣ ወንዝ ይሆናል። ለብዙዎች ትርፍ የሚሆን ነገር ከኛ ይወጣል። ዛሬ ይህን ቃል ሰምታችሁ ከዚያ አዳራሽ ስትወጡ ከምታገኙት ሰው ሁሉ ጋር ስትነጋገሩ በየትኛውም የሕይወት ዘርፍ በውጭ ካለው ዓለም ጋር ስትነጋገሩ ከእናንተ የሚወጣ አንድ ነገር አለ። መንፈሳዊ ነገር፣ የመንፈስ ቅዱስ የሆነ ነገር አለ። ያ ወንዝ ነው፣ ለብዙዎች ይጠቅማል። ወገኖቼ፣ እግዚአብሔር የተባረከ ይሁን፣ ጸጋ ይብዛላችሁ።